እናትና ልጅ መካከል የማይታይ ሂጃብ ገባ። አላህ እንጂ ማንም ሊገልጸው የማይችል ሂጃብ። በጣም ከባድ ነበር። ምንም ማድረግ አልቻልኩ። ከዛች ሐኪም ቤት ቤት እስከምገባ ያለቀስኩት ፊቴ ሲቃጠል ብቻ ነበር የሚታወቅ። ቤት ገባሁ። እውነትም ሆኖ ሁሉም ማመን አቃተኝ። ብዙ ነገር ሞከርኩ ግን አልቻልኩ። እውነታው እውነት ነበር። ቀናት ቀናትን ይወልዳል፣ ወራት ወራትን ይወልዳል። አመት ሆኖ በአመቱ ወንድሜ እስኪን ሞክረው ወደ ውጭ ብሎ ይዞኝ ወጣ። ዱባይ ላይ አለ የተባለ ስፔሻሊስት ጋር ይዞኝ ሄደ። ከኢትዮጵያ የሕክምና ማስረጃውን ወስጃለሁ። ገና ሲያየው እናንተ የመጣችሁት ለአይኑ ነው አለ። እሱ ግን ሲፒኤ የሚባል ጉዳት አለበት፣ መናገርም መንቀሳቀስም ላይችል ይችላል አለኝ። በጣም ከባድ ነው። የወለደ ያውቀዋል። እዚህ ሁላችሁም የልጅ አባት የልጅ እናት ናቸው። አንድ እናት ልጅሽ አይናገርም ልጅሽ አያይም ልጅሽ መንቀሳቀስ አይችልም ስትባል ምን እንደሆነ ህመሙ በጣም ከባድ ነው። ምን ነው አንድ ጊዜም በተነገረኝ መጀመሪያ ላይ ሲሄድ ልጅሽ እንዲ እንዲ እንዲ አይነት ችግር አለበት። አንድ ጊዜ መርዶ በሆነ ጥሩ ነገር ሶስት ጊዜ ነው የተረዳሁት። መጀመሪያ አራስነት፣ ኢፒሊፕሲ የማይቋረጥ መድኃኒት መውሰድ አለበት ስባል ለእኔ ከባድ ቀን ነበር ያ ሁለተኛ ላይ አይኖ ያይም ሲባል ከባድ ቀን ነበር። ሶስተኛ ላይ እንደዚህ አይነት ችግር አለው ስባል ጣም ነው በቃ፣ ነገ አስጠላኝ። የማላቀው ነገር በተስፋ መጠበቅ፣ በሐዘንም መጠበቅ ሆነ የኔ ህይወት። አንድም ምን ያሰማኝ ይሆን አንድም ከአላህ ረህመት ተስፋ አልቆርጥም። ሁሉ ጊዜም ግን እለዋለሁ ለመሐመድ ጌታችን ለተቅነጡ ሚን ረህመቴላህ ብለል እንሻአላህ አንድ ቀን ቀን ይወጣል እላለሁ ሁሌም። እቺን ሳልናገር አሉልን። ጠዋት ስወጣ መሬት ላይ ተኝቶ ሐሙዲ ወጣሁ ብዬ ስወጣ ስቆ ነው የሚሸኝ። ማን ነው የአመት ልጅ እንደዚህ ብሎ የሚወጣ? ተጠብቀን ተሸሽገን ነው የምንወጣው። ማታም ሽቼ ስገባ ግን አይተኛም፣ የኔን ድምፅ ካልሰማ የሰጠውን አንድ ኒዕማ ሺ አድርጎለታል ብዬ ነው ማት ነው። በምስማቱ ብቻ እናቱን፣ እህቱን፣ ቤተሰቦቹን ይለያል። እኔ ማታ አራት ሰዓት ብገባ የኔን ድምፅ ሳይሰማ አይተኛም። ይሄንን ልጅ ምንድን ነው ማደርገው? እኔ እኔን ይሄን ያክል ካወቀ፣ እኔን ይሄን ያክል ከፈለገ ምንድን ነው ማደርገው? ይሄንን ልጅ እንዴት ነው የምይዘው ለማን ድርጅት ነው የሚሰጠው፣ ህይወቱ መጨረሻው ምንድን ነው የሚለውን ነገር ሁሌ ጊዜ አስባታለሁ። እንዲሁ እያልኩኝ እያለቀስኩ ማታ በተቀመጥኩበት፣ ወላሂ አመናችሁም አላመናችሁም ይነጋል። ቁጭ ባልኩበት እንዴት እንደሄደ ሰዓት ሁሉ አይታወቀኝም? ሁሌም የሚናፍቀኝ የነገው ነገር ነው። በቃ ምንድን ነው የሚሆነው? ይሄ ልጅ ያድጋል? ማንጋ ነው የሚኖረው? እንዴት ነው የማደርገው? ምግብ የሚበላው ተለምኖ ነው አፉን አበል ሲባል አብሎ መክፈትን አያውቅም። አበል መባልን ቢረዳም አብ ትለዋን አፉን መክፈትን ማዘዝ አይችልም። የነርቭ ችግር ስለሆነ እናትና ልጅ መካከል የማይታይ ሂጃብ ገባ። አላህ እንጂ ማንም ሊገልጸው የማይችል ሂጃብ